ሰላም ነው እንዴና? አለ እግዚአብሔር ይመስገን። አለ አላገኘህልኝም እንዴ? ባሉን መቼ መተሽ ነው ደግሞ ይሄ አራተ አስታውሰ እንጂ። እስኪ ቪዲዮ ክፈች እኔ ሳያሽ። ምናልባት እንዴ በደንብ ታቀኛለ ረስተ ይሆናል

አደራ ምናምን ብዬ ታስታውሳለህ? ድሆይ አዝናለሁ አዝናለሁ። አይ አትዘኝም። አላወቅኩሽ ምን እና የመጣሽ ጊዜ አግኝተሻል ማለት መዝግበህ እኮ ነበር ነው። ወረቀቱ ጠፋብኝ። አይ ወረቀት አለ በጣም ብዙ ልጆች ያኝን ስም ኬት ልጎረጉሮች ወረቀቱ እንችታል እናረኩ ሰለሽማ ማን? ከሦስት ቀን በኋላ ይመዘገብ ቆይታል። ኧረ ከረቀን በኋላ ሰለሽማ ማን? ሜላት ሜላት ኢትዮጵያ ነኝ ብለሽ ዋሽተሽ ምና ውሸታም ሴት አልቀበልም ብዬ አስወጥቼሻለሁ። መዝግብ ቤት አስቀመጥኩ። ቤትም አለ ቤት መዝግቦች ለምን ዋሸሽ ብዬ ከቤት ውስጥ ያስወጣሽ ዱባይ ለቁጭ ብለሽ ኢትዮጵያ ነው መኖረው ምናምን ያልሽው ልጅ አለሽ። እኔ ውሸታም ሰው እንዲህ ተንኮለኛ፣ መሰሪ ሰው ምናምን አይፈል። ትክክለኛ ቁጭ ብሎ በትክክል ያለበትን ትክክለኛ ሲያስታውቃል፣ ስርዓት ያለው እሱ በትክክል ሲያወራ ምን ሲመስል ገዛኔ እድልን ሰጥዋል።

ማነሽ? ሜላት እዚህ ናት። የመዝግብልሻል እድሜ ሀያ ሁለት ሜላት ኦርቶዶክስ ምናምን ብለሽ አንድ ደስታት ምን አረኩ ታፈርጠኛለክ። በትክክል ታወሪያለሽ ወይስ አሁንም ደግሜ ላፈርጥሽ? እንዴ እማትሙት ትክክል፣ ተነጋግረን እኮ ይዛለታውን ይቅርማት። ሙት የሚባል ነገር የለም። በትክክል ታወሪያለሽ፣ በትክክል የምትጠይቂውን ትመልሻለሽ። ወደዚህ ወ ይላለ ባናትሽ ተክልሻለሁ። እሺ ይቅርታ ጠይቄ በሰዓቱ ምንም ችግር ይላል። ጭቅጭቅ አልፈልግም። ሞባይሉ አስቀምጭና እዛ ጋር ቆመሽ ጆን ባባ ላጠፋሁት ጠፋት ይቅርታ ይቅርታ። ለእጅና ዘ የስልኬን ማስቀመጫ የለኝም። አልጋ ላይ አታስደግፊ። ምንዴ በትራስም በምንም አስደግፊ። ነ ይች ከለ እሺ፣ ታዛዥ ነኝ። ታፕታፓር ባካ እሺ፣ ምንድን ነው የምለው? ጆን ባባ ይቅርታ፣ በጣም እጅሽና እንደሳ ታርጊ ይሄ የልመና ነው፣ ይሄ ነው፣ ይሄ ይቅርታ። ጆን ባባ ሶሪ፣ በጣም ይቅርታ ነው። እሺ ጆን ባባ በጣም ይቅርታ። ምንድን ነው እሱ የተሸከምሽው፣ እንደ ድንጋይ የተሸከምሽው ያልኩ። ምንድን ያልሺው? እሺ ከግዜ ወደ ቦታሽ ተመለሻ። ይቅርታ ተደርጎልሽ እንዳትቀሽ ነው ይሸት አልወድምሽም። ወይኔ አልዋሽም። ዋሽተሻል። በቃ ሶሪ ብለሻል። ስለዋሸሽ አይደል? መልስ አይደገም። ጎበስ እሺ። ሜላት ዱባይ ነው የምትኖሪው? ዱባይ ነው። እድሜ ስንት ነው? ሁለቱም መዝገቡ ላይ አለ። ግን ይቅር እሱን ተ የውሸት ነው። እሺ ሀያ ሁለት ኦርቶዶክስ ነሽ? እሺ ቁመት ቁመት ስልሳ አምስት ረጅም ክብደት አምሳ ሁለት ነው ይመስለ። በቅርብ ግን አልሞከርኩም። እስከ ስንት ዓመት በፊት ነው? አምሳ ሁለት አሁን ቅርብ እቃ እንግዲህ ካልጨመርሽ ይህን የማዳም ሩዝ ጠጥቀሽ ጠጥቀሽ ካልጨመርሽ ችግር የለውም። እዛው ሌለሽ እሺ። አምሳው ለኪ ነው። እንዴት ነው? ከዚህ በፊት አግብተሻል? ወልደሻል? ፈተሻል? አዲስ አበባ ምንም ነገር አልነበረሽም? ኢትዮጵያ፣ ወንድ ምናምን አላየሽም ማለት አላየሽም? በአይኑ ነው ወይስ በፍቅር ግንኙነት አጥር ስር ሊፕ ምናምን ይኖራል ሰዎች አረ የለም፣ ዝም ብለሽ ነው የመጣው ከአገር። አዎ እንደወጣሁ ነኝ እንደወረድኩ። እሺ መስፈርትሽ እንቀጥ ስፖርተኛ ብያለው። መልኩ ዝንጀሮ የሚመስል ግን ስፖርተኛ ነው የምፈልገው እና ደረቱ ሰፋ ያለ አሪፍ ስፖርተኛ ካለች። ግን ስፖርተኛውን ለምንድን ነው የፈለግሽው? ተጣልተሻል ከሰው ጋር እንዲያግዝልሽ ነው ወይስ ስፖርተኛ ለብዙ ነገር ጥቅም አለው። እዚህ ማብራራት አይጠበቅብኝ። ቆየሻል፣ ስንት አመት ሆነሽ አረብ ሀገር ከመጣሽ? አመት ገና ከስድስት ወር። ታዲያ ምነው ስፖርተኛ አማረሻች? እድሜው ከስንት እስከ ስንት ነው? ወንድ ልጅ በሰልሲ ነዋ፣ እስከ ሰላሳ ከሀያ አምስት እስከ ሰላሳ ያላችሁ ወደ ላይ ግን አልፈልግም። ቀድሞ ያረጃል፣ ችግር ነው። አይ በቂ ነው። ከሀያ አምስት እስከ ሰላሳ ጥሩ ነው ብላችሁ። ኦርቶዶክስ እምነት ተከታይ የሆነ የአማራ ክልል ልጆች ያላቸው ቺ ልጅ አማራ ልጅ የእንትን ልጅ የደሴ ነ የወሎ ልጅ ያው ደሴ ወሎ አይደል ነው አሁን ያላቆምን እሺ ታፕታፕ አድርጉ ሼር ኮምፕሊንክ አድርጉ እህታችን እንግዲህ ሜላት ትዳር ፈልጋለውኝ እኔ ጥሩ መልከ መልካም እድሜ ሀያ ሁለት ኦርቶዶክስ እምነት ተከታይ ነኝ ያን ወ የደሴ ልጅ ላይ ታወለው እና ደሴ ቅርብ ለቀቡ ናቸው ይላለች ስለዚህ ስፖርተኛ የሆነ ወንድ ነው የምፈልገው ጥሩ አቋም ያለው ኛበት ራሱ ገልጃጅ ጀምንበት ብለን ያለ ሰው ነው የምትፈልገው። እሺ እድሜው ከሀያ አምስት እስከ ሰላሳ ያለ ሰው የምትፈልገው። ይህ ደረቅ ጣውላ ምናምን አትፈልግም። የምቀጭመው እንዳልወድም ጣውላ ጣውላ ማለት ቀጭ ነው። ኦኬ ጣውላ ወንድ አትፈልግም። ጣውላ ወንድ ማለት ተተከል ተብላ የኦርቶዶክስ እምነት ተከታይ አሁን እያልኩልሽ ነው። ችግር ለማትፍ የኦርቶዶክስ እምነት ተከታይ ነው የምትፈልገው። የኦርቶዶክስ እምነት ተከታይ ያላችሁ፣ ስፖርተኛ የሆናችሁ ስፖርተኛ ወንድ ነው የምትፈልገው። የዝም ብሎ ተከ ደከኬ አትፈልግም። እርጥብ ምናምን አትፈልግም። የደሴ ልጅ ነው የምትፈልገው። የሀገሯ ልጅ አሉ ችግር የለው የአማራ ክልልም ቢሆን ችግር የለው። ትግባባላችሁ በመኪናም በባቡርም ትሄዳላችሁ እሷ ትደራረሳል። እሺ ሜላት ዱባይ ነው የምትኖረው። እድሜዋ ሀያ ሁለት ነው። የኦርቶዶክስ እምነት ተከታይ ነች። ሜትር ከስልሳ አምስት ሴንቲሜትር ነች። አምሳ ሁለት ኪሎ ግራም ትመዝናለች። እህታችን አለው ብላ እፈልጋለሁ። የምኖረው ማዳን ቤት ነው። አረብ ሀገር ከመጣ ምንም ነገር አላውቅም ብላለች። ዜሮ ዜሮ ዜሮ ዜሮ

እሷ ራ ነው ኮሜንት ያደረገችው ልጅ ልጅ ሚዲያ ላይ ተዋረደች ማለት ነው። ካሽ ቸርች ነው ሚዲያ ያለብሽ ሚዲያ ብዙ ሰዎችን የሚያገናኝበት ፕላትፎርሙ። አሁን እኮ ቸርች ከሚሄዱ በላይ እዚህ ቲክታክ ላይ የሚያየው ሰው ብዛት አሉ። ስለዚህ ይህችን የመሰለች ልጅ ደግሞ ቢያወራ የሆነ ሰው ቢግባባ እልም ጭልጥ አርግቶ ትዳር ቢይዝ እልም ጭልጥ አርግቶ ዚህ ቢሆን እልም ጭልጥ አርግቶ አብሮ ቢኖር ምን ይፈይል? ይህችን የመሰለች ጋር ከበላ ሸጋ ሸጊት እኮ ነች፣ ሸጋ ነች። በነገር በነገራችን የወሎ ልጅ ሲጀመር ቆንጆች ናቸው በብዛት መልካሞች ናቸው። ረጋለች። እስቲ ፈገግ ቤት። እርሷ ራሱ ወዙ እኮ የጠዋት ፀሐይ ነው። ልጅ በቃ ወንዱ ማግባት አልፈለገም ማለት ነው። ሳይፈልጉ እኮ እች ልጅ ቆንጆ ነች። በኋላ ቢይዛት ሌላ ቦታ መሄዱ አይቀርም ብሎ ፈርቷል። ሄዱ ኢትዮጵያ ወንድ ትፈልጊ ያለሽ፣ ሰሞኑን ወንዶች እያለቀሱ ስለሆነ ማልቀስ ይፈርተዋል። አሁን ደንግጠዋል። ሴቶቹ ኃይለኛ ሆኑ ብለዋል። ለምንድነው ግን የሚያለቃቀሱት? የሸገር ልጅ አትፈልግ፣ የሸገር ልጅ አትፈልግ እኔ ፋራ ነኝ። የሸገር ልጅ ጋር አይሆንም፣ ይከብዳል እሱማ እኔ ራሴ ፋራ ራሴ ፋራ ነኝ። ፎ ዳንተ ራስ መጀመሪያ ያዝ ይዛል ያዝክ በኋላ ያዙ አልበት ገንዘብ ይዘህ ነው ያዙ ማለት ያለ እሺ እህታችን ሜላት እንግዲህ ትዳር ትፈልጋለች። ትዳር በላጊ እህታችን አለው፣ እኔ ፈለግኩ ትዳር። እስኪ ወንዶች ልብ ያላችሁ፣ ጥሩ አመለካከት፣ ጥሩ ስብና ያላችሁ የራሴ ብሔር የሆናችሁ ልጆች፣ አማራ ብትሆኑ ደስ ይለኛል ብላለች። ከእናንተ ጋር ማውያት ፈልጋለች አለው ብላለች። ግን ማለት ነው ባልከት ተገኘ። ጆዬ ጥያቄ አለኝ፣ አትቆጣኝማ በምን ቦታ ባል ከተገኘ፣ ወጭ በማን ነው? አንተ እኮ ነው ያገናኘ ነው ምና ለዚ በሽማግሌ ሆኜ ካመጣሁላችሁ ለእኔ ክብር ይገባል ለእኔ ክፍያ ይገባል እንጂ ጭራሽ ከኔ ፈልጋችሁ እንደ ስፖንሰር እኮ መሆን አለበት። ሁሉ ለፍቼ ጥሬ ግሬ ከተለየ ሀገር ላይ አምጥቼ አገናኝችህ ነው ሙሉ ለሙሉ እኮ አይደለም ማለትነ ዶስሆጎዶሎ ቢሆን እራሱ እኔ ምንም ነገር የማደርገው ነገር ይሄ ልፋት የዚህጋ ቁጭ ብዬ ለአንቺ ሀያ አራት ሰዓት ችሪ ትዳር ትፈልጋለች እያልኩ መጭ ቆየ። ይሄ ከዚህ በለጠ መስዋዕትነት የለእሱ ብለህ ነው የምታየው? ግዙ ላይ ተጣሩኝ አላችሁ መጥቼ እበላለሁ። አለዛ ከሆነ አቡዳቢ ባልዳረኛ አቡዳቢ ፕሮግራም ተደርጎ ምናምን አቡዳቢ ነው የምትኖሪ። ዲጄ ሙለር እንዳርሽ አምጣው እስኪ። ደረት አለው። አይ እሱ እንኳን ጣውላ፣ እሱ ጣውላ ደረት የለውም። ጥሩ ነገር አለው፣ ጥሩ አመለካከት አለው። ጥሩ ሰው ነው ግን እዚያ እዛው አቡዳቢ ነው። ዋትሳፕ አቡዳቢ የሚል ልጅ ነው። እስኪ እንየው። ቀይ ካልሆነ ችግር የለውም። ቀዩ እንዳልወደው ቀይ አይደለም ጥቁር ነው። ጥራው። እሺ ለዲጄ ሙለር እንግዲህ ሼር አርጉለት። መጥቶ እንግዲህ ች መሰለች ልጅ ግን አላውቀውም ምን አይነት እንደሆነ ችግር የለውም። የሆነ ጥሩራ ባሪያ ጥር ያለ ባሪያ ነው ግን ጥሩ ጥሩ አመለካከታለሁ ግን ልጣውላ ነው። ቀጭን ነው። አፈር ነው የሚመስለው። ቀይ አልወድም አላለኝም። ጓያ ፊት ቀየል የምር እኔ አድርጉልኝ። አልወድም። ይሄ ማለት የራሴ ምርጫ ነው፣ የራሴ ምርጫ ዲጄ ሙለር ማ ሸበላ እንዲህ እያለቅስ ነበር። እንዲህ አሁን ይሻላል። በየጊዜው ከሚያለቅስብን ያለቅሳል። አያለቅስ የሰው ወሬ አትስ። የሰው ወሬ ከሰማሽ ማበድሽ። አይ የሚያለቅሰው እንዳልወድም ብዬ አያለቅስ። እና ኢንቫይት አድርግለት፣ ሼር አድርጉለት። ማነሽ ኤሚ ዶክተር ጎንበስ አለው ትለኛለህ እንደ አንተ ነው ባሉ ውሸት። እሱ ሲያገባ ይነግረኛል።

ፍቅር ካለ ሰርቶ ይለወጣል። ሰው ይሄ ነው ትዳር እየፈታ ያለው የገንዘብ። አሁን እቺ እንደዚህ ላይ ትልሽ ሴትዮ የአሪባ ደጋፊ ነች። አሪባ ብር ያሌለው ወንድ እንደዚህ የምትል ጀዝባ ሴት ነች። አሁን የሰፈች ጆን ግን የሙሌን ባህሪ ነገራት እያለ ነው። ምንድነው ባህሪው? ታውቃለ ባህሪው ጥሩ ባህሪው ጥሩ ነው። ችግሩ ምንድን ነው? እልከኛ፣ ቶሎ ይናደዳል። ምናምን መስራት ካወራሹ መስነስርዓት የሚያወራ ልጅ ነው። ውስጡ በጣም አሪፍ ነው። ጥቁር ሰው ከሆነ ውስጡ ባዶ ነው። ጎሽ። ትንሽ አፉ ብቻ እንደ ኃይለኛ ያረገው ወዲያው ነው። ተወግደው እንጂ ሌላ ዋስ አፕ ዋስ አፕ የሚለው ነው። እናደድ ያለቅሳል። ባህሪው አልቃሻ ነው። ኧረ ተው ሎ እያረጋችሁኝ ኔ ወዶች ሎ አድርጉ ፎሎ ፎሎ ቱርክ አገኘኩ። እረ ሰላም መንሽ ቱርክ ቱርክ ቱርክ አልሽ ምንድን ነው? ማዘው አቡ ዳቢ ያለ ልጅ ነው። አንችማ አቡ ዳቢ ነሽ። ማዘው እኔም አወጥቼ ማግኘት ትችላለሁ፣ ቅርብ ቦታ ከሆነ። እኔ ዋናው እንድትገናኙ ቅርብ፣ ቱርክ ድረስ ምን አስኪል። ዋትስአፕ ዋትስአፕ አቡ ዳቢ እያልን እንሰራለን ቪዲዮ ማለት ከተመች። አንዴ ስንከራተተ ልጅ ጓደኛዬን ማየት አልፈልግም። ስፖርት ባልቃሻ ተቀየረ፣ ችግር የለውም። የስፖርት እንትን እገዛለታለሁ። አመሰግና፣ ሰርቶ ይለወጣል። እስከዛ ድረስ ታፕታፕ አድርጉ። ይህን እንደው ቀጠል ልትላላቸው የዲጄ ሙለር ደጋፊዎች ችልጅ ሳላጋባ እሱንማ እንባኔ ካላበዝኩኝ ምንሆን ሴት ነይ ግን እንደዚህ ነው ችግሩ አልፈልግም እንዳይል አይልም አንቺ ትክክለኛ ማንነትሽን ውስጥሽን በደንብ ካወራሽው እሱ አይልም እሱ ጎበዝ ልጅ ነው ሶስቱን ባለቀሰ ቁጥር አትችይውም ችግር የለውም በደርዘን ይመጣል እቺ ምቀኛ ነች አልኩሽ እኮ እቺ የእሱ ምቀኛ ደጋፊ ነች አቃታለሁ እሱ ቤትም ሆና ብሏት ነው የሚሆ ዝም ብላ ነው የምትመጠመጠው አንድ አታ

ግሪሳ ናቸው እንደዚህ ብለው ግርም የማይመለከታቸውን ነው የሚያወሩት። ዴንማርክ አያገባህም። አልሰማ አዎ። ጆዬ አልቅሶ ያውቃለ እንዴ? በዚች የምታስለቅሰው ነው ወይ? ማለት ብዙ ጊዜ ነው ያለቀሰው። ዝም ብለው ነው የሚቀደዱት። አልኩሻንቺ ደግሞ ይህንን የምታነብ ነው፣ አለበለዚያ ለሌላ ሰው ልዳር፣ ወደፊት ለሌላ ሰው ልዳር ስለሆነ ይፈለጋል። እሱ እኮ ነው

አለ ሰርተሽ የጓደኛዬን ሚስትማ እንደፈለግኩ ነው መንከባከባት፣ የፈለግ ሾጠጭ ታፕታፕ አርጎ ስንት ላይ ናችሁ? ታፕታፕ ኧረ ታፕታፕ አርጎ ባካችሁ መቶ ሰማንያ ሰው ቁጭ ብላችሁ ወሬ ነው ቁጭ ያላችሁ። ፍጥጥ ብላችሁ ያንን ወሬ የምታዳምጡ ከሆነ ታፕታፕ እያረጋችሁ ለምን አታዳምጡ? ኮሜንት ትጽፋላችሁ እጃችሁ እስኪዘል እስኪዝል ድረስ እስኪደማ ትፍራችሁ እስኪነቀል ድረስ ኖ እንትን የምታደረጉት ኮሜንት ምጽፉት እጃችሁ እስኪነክል ጠፍራችሁ ተነቅሎ መሬት እስኪወርቅ ድረስ ኮሜንት ምጽፉት ታፕታፕ ግን አታደረጉ ኮፕሊንክ አድርጉልኝ አታፕ አድርጉልኝ አልኩኩ ኮሜንት በኋላ የፈለጋችሁትን ትጽፋላችሁ አምሳ ሺ ያስገቡትና ታፕታቡ ከዛ ኮፕሊንጉ ስንት ነኝ ስንት ኮፕሊንግ ስንት እንደሆነ ማላቅ ኮፕሊንግ ስንት እንዳለው ማላቅ አቡ ዳቢ ላይ አይመለከተ ነው። ከጓደኛዬ ከዲጄ ሙለር ውጭ ማንም ሰው ያገባል። መቶ ሰላሳ ማለት ኮፕሊንግ መቶ ሰላሳ ነ። ማርታ ኮፕሊንግ አርጉ እንጂ በረከት መቶ ሰላሳ ነን። ኮፕሊንግ አረብ ኮፕሊንግ አርጉ። እንደ አረቢያስ አንድሽ እንኳን አስገቡት ኮፕሊንግ ይታያል። ኮምፕሌን ካርድ ወዶቼ ጆይ አንተ ሚስት መቼ ነው የምታስተዋውቀኝ? እሷ እኮ አትፈልግም። እንግዲህ ሚዲያ አንተ ሚዲያ ላይ ካለህ በቂ ነው። አንተ እንደፈለግ ከሆነ እኔ ግን ሚዲያ ላይ አልልም አለች። ከብካ አንድ ቤት አንድ ሰው በቂ ነው ሚዲያ ላይ አለች። ይሻልኳል እንደ ሐቢብ አባል ሚዲያ አይመጣ ናት ሚስቴ። ምን ይሻላል? ስራ ነው መሰለኝ። ልጁ በቃ መምጣታቸው ዋትሳፕ ላይ መጣው ብሎኝ ነበር፣ ይኸው እስካሁን አልመጣም። ሌላ ቀን አርቲሽን ብቻሽን ምትኖሪም ብቻ ነው። አንድ ትልቅ ቤት ይዛላችሁ ለሁለት እንይዛለን ዋናው፣ አይቶ በቃ አልፈለገ ይሆናል። ከላይ ስራ ላይ ነው እንጂ ስራ ላይ ሆኜ ነው ብሏል እንጂ ላይ እሱ ከመጣ ውጪ አንቺ ውጪ እና እሱ የሚመጣ ከሆነ ሌላ ሰው እያስተናገድኩ እሱ የሚመጣ ከሆነ አስገባሻለሁ። መልሽ ያለበዛ አንቺ ለሌላ ሰው አልሰጥም ለሌላ ሰው ፎሎ መልስ። እንደዛ ከሆነ መልስ፣ ለውጥ ኢንቫይት እንድታረጉኝ ተዳርከኝ። በኋላ ፎሎውን ታነሳለህ፣ ችግር የለም ለምን